ውሎአችን፣ ውሎአችን እንደው የዘንድሮ ጾም እንዴት አለፈ ብትሉኝ በእጅጉ በመባረክ በጽኑ ጸሎት፣ ምግብን በመቀነስ እንግዲህ በፊት ቁርሴን ሳልበላ ያው እንግዲህ ጾሜ አርፍጄ ምሳ ስበላ የቁርሱንም የምሳውንም ያህል ነበር የምበላው። አሁን ግን ብዙ ነገሩ የተቀየረ እጅግ በጣም በጸሎት በስግደት፣ ከሶሻል ሚዲያ ብዙ በመራቅ ብቻ ለየት ባለ መልኩ ከአምናው በተሻለ መልኩ ነው ይህንን ጾም የጾምኩት። በተለይ የአመጋገቤ ሁኔታ በጾም ጊዜ ዘይት የሚበዛ ምግብ እመገባለሁ። አሁን ግን ዘይትን የማልጠቀምባቸውን እንደዚህ አይነት የተለያዩ ማለት ሰርቼ የማላቃቸውን ምግቦችን ከሶሻል ሚዲያ እንግዲህ ሞያ ከጎረቤት ሳይሆን እንደ ድሮ ሞያ ከዩቱብ ወይም ደግሞ ከራሳችን በራሳችን በመፍጠር በሚለው ቆንጆ እና እጅግ በጣም ቴስቲ ብዙ ከሉር ያልበዛባቸውን ምግቦችን ነበር የሰራሁት እና ስፔሻሊ አንዴ እንደዚህ አይነት ምግብ ከበላው፣ ሌላውን ግን በቃ ሲምፕል በሆነ ነገር ነው የማልፈው እና በአጠቃላይ በአንድ ቀን አንድ ብቻ ነው በቃ እንደዚህ ትክክለኛ ምሳ የምበላው ማለት ይቻላል። እና በጥሩ አሳልፌዋለሁ ይኸው። አሁን እኮ የጾም የሰባተኛው ሳምንት ላይ እየደረስን ነው። ዛሬ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ የዓለም መድኃኒት ዛሬ ሚያዚያ 27 ቅዳሜ የዓመቱ ነው። ይህ ቀን ደግሞ በዩቲዩብ ላይ በመግባት እንግዲህ ቅዳሴ በማስቀደስ ጸሎት በመጸለይ ጸሎት ቤቴ ወርጄ እጣኑን፣ ሻማውን፣ ሽቶውን በማርከፍከፍና ረጅም ሰዓት ጸሎት በመጸለይ ፈጣሬን በማመስገን እጅግ በጣም ቆንጆ የተባረከ ጊዜ አሳልፊያለሁ። ሙሉ ቀኔ እረፍት ስለነበርኩኝ የተባረከ ቀን፣ የተባረከ ሰንበት የተባረከ የመድኃኔ ዓለም በዓል ነው ያሳለፍኩት። በያላችሁበት በእውነት የመድኃኔ ዓለም በረከት በእኛ ላይ በእናንተ ላይ ምሕረቱ ፍቅሩና ሰላሙ ያብዛልን። ይህ የምታዩት የጾም ኬክ ነው። እኔ እንኳን በእውነት ከእንደዚህ አይነት ጣፋጭ ነገሮች በተለይ በተለይ ጾም ነው ሲባል ጾምን በፍስክ የምንበላቸውን ነገሮች በጾም የጾም ነገሮች እየመጡ ጾሙን ጭራሽ ይበል ይምጣልን የሚያስብሉ ሆኗል። ነገር ግን ያው ከእንትናችን እንዳነስት ከእንደዚህ አይነት ነገር በመራቅ አይደለ እኛ ወደ ፈጣሪያችን ከቅባት በመራቅና ከፈጣሪያችን ጋር ልዩ ቁርኝት በማድረግ የተራቡትን እንድናስብ የተጨነቁትን እንድናስብ እኮ ነው አደለ? ስለዚህ ብዙ ነገራችን በማንጾምበት ጊዜ እንኳን የማንበላው ያህል በመብላት ጾሙን የሚያበላሽብን ነገሮች እንዳይሆኑ በዚ አጋጣሚ እሰጋለሁ እና ነገሮችን መቀነስ አለብን። ይህን ኬክ እንኳን እኔ አልነበርኩም የመስሪያ ቤት ባልደረባ የነበር ሰርታ ያመጣችልኝ ለዛ ነው። ለማንኛውም እጅግ በጣም ይጥም ነበር። ይሄ ደግሞ የዊኬንድ ቁርስ ነው እየሰራሁት እንግዲህ ዞሮ አልሸሹም አይነት ነገር ነው። እኔም እንደ እንቁላል ጥብስ ነው የሰራሁት። ይህንን ቂጣ እንደዚህ ጋገርኩኝ። እንደዚህ አድርጌ እንግዲህ አቮካዶ ምናምን አድርጌ እንደ እንቁላል ጥብስ ነገር በቃ ማለት ቁርስ እንዲሆነኝ ስለፈለግኩ ነው እና በአብዛኛው በአሁኑ ያሉ የቬጋን ምግቦች የተራቀቁና ብዙ የሚመሳሰሉ ከጾም ምግብ ጋር የሚመሳሰሉ ቢሆኑም እንግዲህ ጾማችንን አግድፈው ብዙ ነገራችን የሚያዘናጉን እንዳይሆኑ በዚሁ አደራ ላለው። በተረፈ ደግሞ ለልጅ ይህንን አቅርቤያለሁ። ሌላ ሌላዎቹን ደግሞ እንደዚህ የአተር የባቄላ፣ በማካሮኒ በተለያዩ ነገሮች እየተጠቀምኩኝ እንግዲህ ይህንን ጾም እጅግ በጣም ደስ በሚል ሁኔታ በእውነት እናንተ በማታዩት እኔ በሚገባኝ መልኩ ቆንጆ ጊዜ እያሳለፍኩ እገኛለሁ። እንግዲህ ጾማችን፣ ጸሎታችን ፈጣሪያችን ሰምቶልን ምሮን ይቅር ብሎን በምህረት እጁ አቅፎን ሀገራችን ኢትዮጵያ፣ እህት ወንድሞቻችን፣ እናት አባቶቻችንንም በእውነት ካሉበት ችግር፣ መከራ፣ ሀዘን፣ ትካዜ፣ ኃጢአት፣ በደል፣ መገፋት አውጥቶ ታድጎ ከመቃብሩ እንዳነሳው ድንጋይ ከኛ ላይ መከራችንን የከበደንን ያንሳልን፣ ከኃጢአት እስራት ይፍታን፣ በጽድቅ ቅፉ እያኑረን እላለው። ይኸው እንግዲህ ይህንን ያልኳችሁ የመስሪያ ቤት ጓደኛዬ ሰርታ የጾም ኬክ እሷ ናት ያመጣችልኝ። ግን ይኸው ዊኬንድ ዊኬንድ ሲሆን፣ እኔ ራሱ ይኸው እየቆረስኩ ከሱ ያው ስላይ አርጊ ፍሪጅ ውስጥ አስቀምጬ ስለነበረ በጣም በቃ ደስ እያለኝ ቆንጆ ጊዜ እያሳለፍኩ እገኛለሁ። ለማንኛውም ስለነበረን ቆይታ እጅግ በጣም አመሰግናለሁ። እናንተም ይህንን ጾም በተሳካበትና ቆንጆ በእውነት በተባረከ የጾም ሳምንታቶችን አሳልፋቸዋል ብዬ አስባለሁ። ዱብ ዱብ ማለቱም እንዳለ ነው። እንግዲህ ለፋሲካ ለጾም ፍጻሜ ያብቃንላለሁ። ሰላም